ሰላም ጤና ስጥልን። ተመልካቾቻችን ዜና መከላከያን ይዘን ቀርበናል። ከዜናዎቹ ጋር ሜሮን ጌታነህ ነኝ። አብራችሁን ቆዩ።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 በ0941 44 7879 ላይ ይደውሎ። ሰላም ጤና ይስጥልን ተመልካቾቻችን፣ ዜና መከላከያን ይዘን ቀርበናል። ከዜናዎቹ ጋር ሜሮን ጌታነ ነኝ። አብራችሁን ቆዩ። የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሀመድ ና የመከላከያ ጤና ዋና መምሪያ የስራ ሀላፊዎች አላጌ የሚገኘውን የጀግኖች አምባ ና ጊዜያዊ ማገገሚያ ማዕከል ጎበኙ በዚህ የጀግኖች አምባ ና ጊዜያዊ ማገገሚያ ማዕከል ይዞታ ላይ እየተስተዋለ ያለውን የመሬት ወረራ በአፋጣኝ ለማስቆም የሚመለከተው አካል የበኩሉን ሀላፊነት መወጣት እንደሚጠበቅበትም ጥሪ ቀርቧል ለማርታ ግርማ ዘገባ ዝርዝር ልደት አስረስ በኢፌዴሪ መከላከያ ሚኒስቴር ኢንጂነር አይሻ መሀመድ የተመራ ልኡክ ቡድን አላጌ የጀግኖች አምባና ጊዜያዊ ማገገሚያ ማዕከል የሚገኙ የአገር ባለሁለታ የጦር ጉዳተኞችን በአካል ተገኝቶ ያበረታታ ሲሆን ለማዕከሉም የተለያዩ የቁሳቁስ ድጋፎችን አድርጓል። የመከላከያ ኪነጥበባት ስራዎች ዳይሬክቶሬትም በኦርኬስትራ ቡድኑ አማካኝነት እነዚህን የሀገር ባለውለታ የጦር ጉዳተኞችን በሙዚቃ ዝግጅቱ አዝናንቷል። ታሪካዊ መሰረት ያለውና አላጌ የሚገኘውን ይህንን የጀግኖች አምባና ጊዜያዊ ማገገሚያ ማዕከል ዘመኑን በሚመጥን መልኩ ወደ ተሻለ ደረጃ ለማድረስ በቀጣዩ ጊዜያት ትልልቅ ስራዎች እንደሚከናወኑ የጠቆሙት ሚኒስትሯ ኢንጂነር አይሻ መሀመድ በተለይም በርካቶች የሚማሩበትና ዜጎችም የሚኮሩበት ማዕከል ሆኖ እንዲቀጥል በትኩረት እንደሚሰራ ተናግረዋል። ዘመኑ የሚጠይቀው ቴክኖሎጂ የተደራጀ ተቋም በጋራ ሆነን እጅ ለጅ ተያይዘን ተደምረን መስራት እንደሚችል እናቃለን። ኢትዮጵያ ዛሬ የማይደፈሩ የሚመስሉ ያለማንም ድጋፍ ብዙ ስራዎችን እየሰራች ያለች አገር ናት። ኢትዮጵያዊ ከተባበረ ተአምር መስራት እንደሚችል በቅርቡ ያስመረቅነው የህዳሴ ግድብ ይነግረናል። ስለዚህ ይህንን ማዕከል ወደ ዘመናዊ ከፍታ ማድረስ የሚያቅተን ተቋም አይደለም። ኢንጂነር አይሻ መሐመድ አክለውም በማዕከሉ ይዞታ ላይ የመሬት ወረራ እየተፈጸመ እንደሚገኝ ጠቁመው የሚመለከተው ባለድርሻ አካል ሁሉ አፋጣኝ እርምጃ እንዲወስድ መልእክታቸውን አስተላልፈዋል። በመሬት ወረራ ቦታዎቹ ሲሸረሸሩ እናያለን። ይሄ መቆም አለበት። ትክክል አይደለም። የሁለቱ ተቋማ የሁለቱ ክልሎች አመራሮች በተለያዩ አካባቢ አስተዳደር ይህን ማስቆም መቻል አለበት። ምክንያቱም ይሄ ተቋም ልጆቻችንን ተቀብሎ የጀግኖች አምባችን ሆኖ የሚንኮራበት ተቋም መሆን ያለበት ተቋም ስለሆነ የተጀማመሩ አላስፈላጊ ነገሮችን ታስቆሙ፣ አደራ ማለት ፈልጋለሁኝ። የሀገራችንን ህልውና ለማረጋገጥ አካላቸውን መስዋዕት ካደረጉ ጀግኖች መካከል መገኘት ታላቅ ክብር መሆኑን የገለጹት የመከላከያ ጤና ዋና መምሪያ ኃላፊ ሌትናል ጀኔራል ጽጋቡ ይልማ የጀግኖች አምባና ጊዜያዊ ማገገሚያ ማካከሉ የተለያዩ እድሳቶችን በማድረግና በተጠናከረ መልኩ ስራዎችን በመከወን ታሪክን በማስቀጠል ላይ እንገኛለን ብለዋል። ለዚች ሀገር ህልውና አለ የምንላትን የመጨረሻዋን ህይወት ከፍላችሁ አካላችሁን ግን ደግሞ የኢትዮጵያን ብሔራዊ ጥቅም፣ ብሔራዊ ክብሯንና ሉዓላዊነቷን ለማስጠበቅ አካላችሁን ሰርታችሁ በዚህ በማገገም ላይ ያላችሁና ጀግኖች ሆናችሁ ለኢትዮጵያ ያሉና የቆማችሁ በሙሉ እንኳን ለዛሬ ዋ ዕለት በሰላም አደረሰን እንኳን ደህና መጣችሁ ለማለት እፈልጋለሁ። ይሄ የጀግኖች አምባ በዘመናት ሲነገርለት የቆየ ነው። ኢትዮጵያ በታሪኳ ታሪክ መስራት ብቻ አይደለም ጀግኖችን ለህልውናቸው ማረጋገጫ ለኢትዮጵያ ወርቃማ ህይወት እና ቀጣይነት መረጋገጥ ጠብቃ ስትኖር የመጣች ታሪካዊት ሀገር ነች። ለረጅም ዓመታት ታሪኳን በማስቀጠል ነው። ታሪክ የሌለው ሀገር ሀገር አይሆንም። ታሪኮቹ ደግሞ ተቋማቶቹ ናቸው። እነዚህን ተቋማቶች በጥንካሬ ካስቀጠልናቸው የወደፊቷ ኢትዮጵያ የተሻለች ያደርጋታል። ያን ታሳቢ አድርገን አሁን የጀመር ነውን እናስቀጥል። የጀግኖች አምባና ጊዜያዊ ማገገሚያ ማዕከሉ የሚገኝበት አካባቢ በመልክዓ ምድራዊ አቀማመጡም ሆነ በአየር ንብረቱ ምቹነት የተነሳ የአካል መስዋዕትነት የከፈሉ ጀግኖች ከጉዳታቸው ቶሎ እንዲያገግሙ የማድረግ ተፈጥሯዊ ጠቀሜታ ስላለው የስፍራውን ተመራጭነት ከፍ እንደሚያደርገውም ሌተናል ጀኔራል ጥጋቡ ልማ ጠቁመዋል። ማዕከሉ ዳግም ከተመሰረተ ጊዜ አንስቶ በመከላከያ ጤና ዋና መምሪያ የተሰጠውን የኃይል አባዥነት ሚና በብቃት ሲወጣ የቆየው ይህ የጀግኖች አምባና ጊዜያዊ ማገገሚያ ማዕከል ቀጣይ የሚሰጡትን ግዳጆች በብቃት ለመወጣት የሚያስችለው የዝግጁነት ደረጃ ላይ እንደሚገኝ አዛዡ ኮሎኔል ሚስ ባዋረብ ተናግረዋል። ለሀገራቸው ዋጋ የሚከፍሉ ጀግኖችን የምንከባከብበት፣ የምናክምበት፣ የኃይል አባዥነት ሚናችን የምንወጣበት ማዕከላችንን የማደራጀት ስራ አበክረን እንደምንሰራ ለመግለጽ እወዳለሁ። ኮሎኔል ሚስፋው አረባ አክለውም በማዕከሉ የሚከናወኑ ተግባራት በተሳለጠ መልኩ እንዲከናወኑ ትብብር ሲያደርጉ የቆዩ አካላትንም በዚሁ አጋጣሚ አመስግነዋል። ምስራቅ እዝ ለአማራ አማራ ክልል ሰላም መረጋገጥ እያበረከተ ያለው አስተዋጽኦ ከፍተኛ መሆኑን የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ገለጹ። የውጭ ኃይሎችን ተልኮ ተሸክሞ ክልሉን የሁከት አውድማ ለማድረግና ለማፍረስ የተነሳውን ጽንፈኛና ዘራፊ ቡድን ሴራውን በማክሸፍ ለክልሉ ሰላም መረጋገጥ መስዋዕትነት የከፈሉ የሰሜን ምዕራብ እዝና የምስራቅ እዝ የሰራዊት አባላት ተጠቃሽ መሆናቸውን የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ተናግረዋል። ይህን ጽንፈኛና ዘራፊ ቡድን አቅዶት የነበረው መንግስት የመንግስትን ስልጣን በኃይል የመቆጣጠር ተልእኮውን በማክሸፍ ትልቅ አስተዋጽኦ አበርክቷል። አንድ ሁለተኛ ደግሞ በቆየባቸው ጊዜያት አሁን ያለው ሰላም እንዲረጋገጥ በማድረግ በጎጃም እና በደቡብ ጎንደር አካባቢ ይህ ሰላም እንዲረጋገጥ በየበረሃው፣ በየሸንተረሩ፣ በየዳገቱ፣ በየቁልቁለቱ በመውጣትና በመውረድ ይሄ በነዚህ ዞኖች ላይ በነዚህ አካባቢዎች ላይ በዚህ የክልላችን ግማሽ ክፍል ላይ ሰላም እንዲረጋገጥ ለማድረግ ከፍተኛ ስራ ሰርቷል ማለት ነው። ምስራቅ ህዝብ አማራ ክልል ከህግ ማስከበር ባሻገር የክልሉን የጸጥታ ኃይል በማሰልጠን በማደራጀትና በማጠናከር አመርቂ ተግባራትን አከናውኗል ያሉት አቶ አረጋ ከበደ የመንግስት መዋቅሩንም ጭምር በማደራጀትና በማወያየት ግልጋሎ ሰጪ ተቋማት ክፍት እንዲሆኑ ማድረግ መቻሉንም ተናግረዋል። በህግ በማስከበር ተልዕኮውን ከመወጣት ባሻገር የክልሉን የጸጥታ ኃይል በመገንባት በኩል ደግሞ ከፍተኛ ሚና ተጫውቷል። ለምሳሌ የክልላችን የፖሊስ ኃይል የሚሊሻ ኃይል በማጠናከር፣ በማሰልጠን፣ በማበረታታት፣ በማስታጠቅ፣ በማንቃት፣ በማደራጀት በጣም ትልቅ ስራ ሰርቷል። ይሄ ቀላል ቀላል ሊመስል ይችላል። ከውጊያ በላይ ወይም ደግሞ በራሱ ከሚፈጽመው ተልኮ በላይ ምስራቅዝ የክልላችንን በተለይም ደግሞ የጎጃምን ምስራቅ ጎጃምን፣ ምዕራብ ጎጃምን፣ የአዊ ዞንን የሰሜን ጎጃም እና የደቡብ ጎንደር ነው። የሚሊሻ ኃይል፣ የሰላም አስከባሪ ኃይል፣ የግል ታጣቂ በአንድ ላይ አደራጅቶ የአካባቢውን ሰላም እንዲያስከብር በማድረግ ረገድ የተጫወተው ሚና ቀላል አይደለም። ርዕሰ መስተዳድሩ አክለውም ምስራቅስ ህዝቡን በማደራጀትና በማንቃት አካባቢውን እንዲጠብቅና ከጸጥታ ኃይሉ ጎን እንዲሆን ከማድረግ ባሻገር በክልሉ የሚከናወኑ መሰረተ ልማቶች በተያዘላቸው ጊዜ ያለ እንቅፋት እንዲቀጥሉ ከፍተኛ አስተዋጽኦ ማበርከቱንም አረጋግጠዋል። ዘገባው የምስራቅስ ስነ ልቦና ግንባታ ቢሮ ነው። የኢፌዴሪ መከላከያ ተቋም ጊዜውን የሚመጥን ዘመናዊና ፕሮፌሽናል ሰራዊት በመገንባት ሁለንተናዊ የመፈጸም አቅምን ይበልጥ ለማሳደግ በትኩረት እየሰራ መሆኑን የልዩ ዘመቻዎች እዝ አዛዥ ሌተናል ጄኔራል ሹማ አብደታ ገለጹ። ሌተናል ጀነራል ሹማ አብደታ ከእዙ ማሰልጠኛ አባላት ጋር ባደረጉት ውይይት እንደተናገሩት አሰልጠኛው የሚመጡ ሰልጣኞች ሀገራዊ ፍቅርን በማላበስ የሚጠበቅባቸውን ተልኮ በብቃት እንዲወጡ አድርጎ መገንባት የአሰልጣኞች ትልቅ የቤት ስራ ስለመሆኑም ሌተናል ጀነራል ሹማ አብደታ ተናግረዋል። በተያያዘ ዘገባ ሌተናል ጀነራል ሹማ አብደታ በልዩ ዘመቻዎች እዝ ማሰልጠኛ በስልጠና ላይ የሚገኙ የአርባ አራተኛ ዙር የኮማንዶና የአራተኛ ዙር የመሰረታዊ ውትድርና ሰልጣኝ ሴት የሰራዊት አባላትን አበረታተዋል። በተቋም ደረጃ እስከ ጀነራል መኮንን የደረሱ ሴት የሰራዊት አባላት መኖራቸውንና በእዙ ስርም ከሰላሳ ጊዜ በላይ የአየር ወለድ ዝላይ በማከናወን የደረት ክንፋቸውን ደረጃ ያሻሻሉ ሴት ወታደሮች መኖራቸውን ለሰልጣኝ ሴት የሰራዊት አባላቱ የተናገሩት ሌተናል ጀነራል ሹማ አብደታ ሰልጣኞችም ሴትነታቸው ከምንም ነገር ሳያግዳቸው ጠንክረው መሰልጠንና ከፍተኛ ደረጃ መድረስ እንዳለባቸው አሳስበዋል። የልዩ ዘመቻዎች ህዝብ ማሰልጠኛ ማዕከል የአርባ አራተኛ ዙር የኮማንዶና የአራተኛ ዙር የመሰረታዊ ውትድርና አሰልጣኞች ሀገራቸውን በውትድርና ሙያ ካገለገሉ ቤተሰቦች የተገኙና እነሱም የሀገር ፍቅራቸውን የውትድርና ሙያን በመቀላቀል በተግባር ያረጋገጡ መንትዮች እንደሚገኙበት የዘገበው ምህረት ስመኝ ነው። ምዕራብ እዝ የተሰጠውን ሀገራዊና ተቋማዊ ተልኮ በሚገባ እየተወጣ መሆኑን አዛዡ ሜጀር ጀነራል አማረ ባህታ አስታወቁ። የምዕራብ እዝ ጠቅላይ መምሪያ የስታፍ መኮንኖች በወቅታዊ ሀገራዊና ተቋማዊ ጉዳዮች ዙሪያ ውይይትም አድርገዋል። እዙ በሚንቀሳቀስባቸው የግዳጅ ቀጠናዎች አሸባሪውን የሸኔ ቡድን በመደምሰስ ያሳካቸውን ድሎች አቅቦ የህዝባችንን ሰላም በዘላቂነት ለማረጋገጥ በትኩረት እየሰራ መሆኑንም ሜጀር ጀነራል አማረ ባህታ አስታውቀዋል። ምዕራብ እዝ በተሰማራበት ቀጠና አሸባሪውን የሸኔ ቡድን ዳግም ህዝባችን ላይ ስጋት እንዳይሆን የማያዳግም እርምጃ እየወሰደ እንደሚገኝም ተጠቁሟል። በተመሳሳይ ዜና ምስራ ጊዜ የተሰጠውን ተልዕኮ በድል እየተወጣ በሚንቀሳቀስባቸው አካባቢዎች በአገር ደረጃ የተጀመሩ ፕሮጀክቶች ያለምንም እንቅፋት እንዲቀጥሉ እያደረገ እንደሚገኝ የእዙ ምክትል አዛዥ ሜጀር ጄኔራል ፍቃዱ ጸጋዬ ገለጹ። የእዙ ጠቅላይ መምሪያ የሰራዊት አባላትና አመራሮች በወቅታዊና ሀገራዊ ጉዳዮች ዙሪያ ውይይት አካሂደዋል። ምስራቅ እዝ የኢትዮጵያን እድገት የማይፈልጉ ጸረ ሰላም ኃይሎች ሴራ በመመከት ሰላምን ለማረጋገጥ አገራዊ ተልእኮም በብቃት እየተወጣ የኢትዮጵያን ኢኮኖሚያዊ እድገት እንዲቀጥል የህይወት መስዋዕትነት እየከፈለ እንደሚገኝ ሜጀር ጀነራል ፍቃዱ ጸጋዬ ተናግረዋል። የእዙ የሰራዊት አባላት በሰጡት አስተያየት የተሰጣቸውን ሀገራዊ ኃላፊነት በጀግንነትና በቁርጠኝነት ለመወጣት ዝግጁነታቸውን እያጎለበቱ እንደሚገኙም አረጋግጠዋል። ዘገባው የፍጹም ከተማና አውል መሀመድ ነው። በደቡብ ዝ ስር የሚገኝ አንድ ኮር በተሰማራበት የግዳጅ ቀጠና የተሰጠውን ተልእኮ በአስተማማኝ ብቃት እየፈጸመ መሆኑን ገለጸ። በምዕራብ ጉጂ ዞን አሸባሪውን ሸኔ የመደምሰስ ግዳጅ ላይ የሚገኘውን ይህንን የሰራዊት ክፍል የጎበኙት የደቡብ ዝ ምክትል አዛዥ ሜጀር ጀነራል ደስታ ተመስገን በስፍራው የተገኘው አንጻራዊ ሰላም ኮሩ በጀግንነት በፈጸመው ገድል የተመዘገበ ውጤት በመሆኑ የሚያኮራ ነው ብለዋል። የጠላትን አከርካሪ ባጭር ጊዜ ለመስበርና አስተማማኝ ሰላም ለማስፈን የውጊያ ዝግጁነትና ቁመናን በየጊዜው ማጠናከርና ማሳደግ እንደሚገባ ሜጀር ጀኔራል ደስታ ተመስገን ገልጸዋል። ወታደራዊ ሳይንስና ክህሎትን መሰረት አድርጎ በሚሰጣቸው ግዳጅ ተኮር ስልጠና ሁለንተናዊ አቅማቸውን በማሳደግ የጠላትን የጥፋት ሴራ ለማምከንና ተልኳቸውን በስኬት ለመወጣት ዝግጁ መሆናቸውንም የኮሮ የሰራዊት አባላት ተናግረዋል። ዘገባው የኮሩ ስነልቦና ግንባታ ቢሮ ነው። የአድዋ ድል ማይክሮ ፋይናንስ አክሲዮን ማህበር ለነባርና አዲስ ተቀጣሪ አባላቱ የስራ ማስጀመሪያ ስልጠና ሰጠ። አዲስ የተቋቋመው ሰብ ክፍሎች ተደራሽ መሆንን አላማ አድርጎ ነው። ከመከላከያ ሰራዊቱ አባላት በተዋጣ ገንዘብ የተመሰረተው ይህ ማህበር በሰራዊቱ ውስጥ ላሉና በክብር ለተሰናበቱ አባላት እንዲሁም ለሀገራቸው መስዋዕት ለሆኑ የሰራዊት አባላትና ቤተሰቦቻቸው ህይወታቸው እንዲቀየር በማድረጉ ረገድ የራሱን ጉልህ ሚና እንዲጫወት ይጠበቃል። ማህበሩ ሰሞኑን ለአዲስና ነባር ሰራተኞቹ የሰጠው የስራ ማስጀመሪያ ስልጠናም በፋይናንስ የአሰራር ሂደቶችና አተገባበር ዙሪያ አተኩሯል። ሰራዊቱንና የሰራዊቱን ቤተሰብ የፋይናንስ ተጠቃሚነት ለማረጋገጥ ስልጠናው መሰጠቱ የማይክሮ ፋይናንስ አክሲዮን ማህበሩ ስራ አስኪያጅ አቶ ዲዳሁንዴ ገልጸዋል። እነኚህ አሁን ስልጠና እየወሰዱ ያሉት በፊትም ፕሮጀክት ኦፊስ ውስጥ የነበሩ ነገር ግን ከማይክሮ ፋይናንሱ ጋር እንደ ሰራተኛነት የሚቀጥሉ አንድ እነሱ ናቸው ሁለተኛ በቅርብ ጊዜ ማስታወቂያ አውጥተን አወዳድረን ፈተና ፈትነን የቀጠርናቸው ሰዎች ናቸው። ያንን ፈተና አልፎ ዛሬ ተጠርቶ ካምፓኒውንና አድዋ ድል ማይክሮ ፋይናንስ ና እነዚህ ተቀጥሮ የመጡትና ነባር ሰራተኞችን አንድ ላይ አቀናጅቶ ካምፓኒውን አስተዋውቆ ፖሊሲና ፕሮሲጀሮቹ ጋር አስተዋውቆ ወደ ስራ ለመግባት ነው። ሰራዊቱንና የሰራዊቱን ቤተሰብ የፋይናንስ ተጠቃሚነት ለማረጋገጥ ስልጠናው መሰጠቱን የማይክሮ ፋይናንስ አክሲዮን ማህበሩ ስራ አስኪያጅ አቶ ዲዳ ሁንዴ ገልጸዋል። ሰልጣኝ አባላቱ የፋይናንስ አካታችነት እቅዶችና አሰራሮችን ወደ ተግባር በመቀየር በትኩረትና በቅንነት ሊሰሩ እንደሚገባም አቶ ዳዲ ሁንዴ አሳስበዋል። የስልጠናው ተሳታፊዎች በበኩላቸው ማህበሩ በተለይ ከሰራዊቱ ለተሰናበቱ አባላት ከተጠቃሚነት አልፎ ትልቅ የስራ እድል በማመቻቸቱ ደስተኛ መሆናቸውን ገልጸው የተሰጣቸውን የስራ ኃላፊነት በቁርጠኝነት ለመወጣትና በቅንነት ለማገልገል ዝግጁ መሆናቸውን ተናግረዋል። እዚህ ያለ የሰራተኛው አሁን አዲስም ይሁን ነባርም ይሁን የኔ ነው ብሎ ስራውን መስራት ይጠበቅበታል። ከጥቅም ጋር መያያዝ የለበትም። ይህን ታሪካዊ ስራ በታሪክ ሰርቼ ማለፍ አለበት የሚል እልህ ይዞ መስራት አለበት። በምስራቅ ኢትዮጵያ የተለያዩ አካባቢዎች ሲንቀሳቀሱ የነበሩ የኦነግ ሸኔ አባላት ተደመሰሱ። ምስራቅ ህዝብ በሀገራችን ምስራቃዊ አካባቢዎች በድሬዳዋ በምስራቅ ሀረርጌ ዞንና በሶማሌ ክልል ሽንሌ ዞን አዋሳኝ ቀጠናዎች በመንቀሳቀስ የአካባቢውን ሰላምና ደህንነት እንዲሁም ልማት ለማደናቀፍ ሙከራ ሲያደርግ የነበረውን የሸኔ ቡድን ላይ ነው ከፍተኛ ማቴሪያላዊና ሰብአዊ ኪሳራ ያደረሰው። የምስራቅ ጊዜ ሰራዊት አባላት ከኢትዮጵያ ጎራባች ክልሎች የጸጥታ ኃይሎች ጋር በቅንጅት ባደረጉት ስምሪትና አሰሳ በምስራቅ ሀረርጌ ዞን ቀርሳ ኮምቦልቻ ሜታ ላንጌ ሀድላ ጎሮጉቱ ጃርሶ ና ጭናክሰን ወረዳዎች በሶማሌ ክልል ሽንሌ ዞን አጋ ጨብሳ የጅቡቲ ዋና አስፋልት በድሬዳዋ ከተማ አስተዳደር ብዩ አዋሌ ክላስተር አያና ጉንጉን ቁጥር ሁለት እንዲሁም ጀጀሳ ቀልአድ ክላስተር በተባሉ አካባቢዎች ሲንቀሳቀሱ የነበሩ የኦነግ ሸኔ አባላት ላይ ነው እርምጃው የተወሰ ወሰደው። በዚህ ስምሪት 15 የሸኔ አባላት የተደመሰሱ፣ አምስቱ እጅ የሰጡ፣ 21ዱ ደግሞ የተማረኩ ሲሆን 17 ክላሽ፣ 7 ትጥቅ መማረካቸውን የምስራቅ እዝ ዘመቻ ኃላፊ ተወካይ ኮሎኔል ተወልደ ተክሎ ገልጸዋል። ህብረተሰቡ መረጃ በመስጠትና ከጸጥታ ኃይሎች ጎን በመሆን እያበረከተ ላለው አስተዋጽኦም የእዙ ዘመቻ ኃላፊ ተወካይ ኮሎኔል ተወልደ ተክሉ ምስጋና አቅርበዋል። ዘገባው የምስራቅ እዝ ሚዲያና ህዝብ ግንኙነት ነው። የደቡብ ግንባር ደረጃ ሶስት ሆስፒታል ነርሲንግ ትምህርት ቤት ያሉትን አቅሞች በተሻለ ትጋት አቀናጅቶና አሟጦ በመጠቀም በርካታ ውጤታማ ተግባራትን እያከናወነ እንደሚገኝ ገለጸ። ትምህርት ቤቱ የመማር ማስተማር ተግባሩን በተሻለ ጥራት ለማከናወን በሐዋሳ ከተማ የተረከበውን ህንጻ እያሳደሰ መሆኑንም አስታውቋል። ከደቡብ እዝ የተለያዩ ክፍሎች ለተውጣጡ የሰራዊት አባላት በደረጃ አራት የነርሲንግ ሙያ በሚሰጠው ስልጠና ብቁ የጤና ሙያተኞችን እያፈራ እንደሚገኝ የትምህርት ቤቱ አዛዥ ሌተናል ኮሎኔል አየናቸው መቀጫ ገልጸዋል። ሌተናል ኮሎኔል አየናቸው መቀጫ አያይዘውም እድሳት እየተደረገለት የሚገኘው አዲስ የተረከበው ህንጻ በትምህርት ቤቱ ለሚሰጠው ሙያዊ ስልጠና ጥራት መጎልበት የጎላ አስተዋጽኦ እንደሚኖረውም ጠቁመዋል። ኮሌጁ የመሰረተ ልማት መሟላት ችግር ቢገጥመውም የተማሪዎቹ እና የመምህራኑ የስራ ተነሳሽነት ለውጤታማነቱ ከፍተኛ ሚና እንዳበረከተ መምህራኑና ተማሪዎቹ በሰጡት አስተያየት ተናግረዋል። ዘገባው የማርታ ግርማ ነው። የሁርሶ ኮንቲንጀንት ማሰልጠኛ በኤረር ወረዳ ሁርሶ ቀበሌ የሚገኘውን አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት የሚያስፈልጋቸውን የጥገና ስራዎች ከመስራት ባሻገር አዲስ የመማሪያ ክፍሎችን ግንባታ ጨምሮ በመስራት አስረከበ። ሰራዊቱ ለሀገር ሰላም ከሚከፍለው የሕይወት መስዋዕትነት ባለፈ በተለያየ አጋጣሚዎች የሚፈጸማቸው የበጎ አድራጎት መልካም ክንዋኔዎች ሕዝባዊነቱን ደጋግሞ የሚያረጋግጥበት ማሳያ ስለመሆኑም የማሰልጠኛው አዛዥ ብርጋዴር ጀነራል አዲሱ ተርፋሳ ገልጸዋል። ማሰልጠኛው በበጎ ፍቃድ ያከናወነው ተግባር ቤተ መጻሕፍትንና የመማሪያ ክፍሎችን በመጠገንና ተጨማሪ ክፍሎችን ከመገንባት ባሻገር አራት መቶ ወንበርና ጠረጴዛ ማስረከቡን የጠቅላይ አገልግሎቱ ቡድን መሪ ተወካይ ሻለቃው እንዳየው በዳዳ ተናግረዋል። የሁርሶ ቀበሌ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አቶ አሚር ጁንዲ ሀሰን ሰራዊቱ ካለው ላይ በመቀነስ እውቀቱንና ጉልበቱን ሳይሰስት አንድ ሺ አምስት መቶ ተማሪዎች የሚማሩበትን ክፍል በመገንባት ላደረገው ህዝባዊ ድጋፍ አመስግነዋል። በሌላ ዜና የ የኦርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ለ ኛ ዙር ምልምሉ ወታደሮች የስልጠና መስጀመሪያ መርሃ ግብር አካሄደ። ምልምሉ ወታደሮቹ በተለያየ ትምህርት ዘርፍ የመጀመሪያ ድግሪ ያላቸውና ለዘመናዊ ሰራዊት ግንባታ ትልቅ ኃላፊነት የሚሰጣቸው መሆናቸውም ተጠቁሟል። መልምሎ ወታደሮቹ መሰረታዊ የውትድርና ስልጠናቸውን በሚገባ አጠናቀው ለመወጣት ከወዲሁ ዝግጁነታቸውን ማጎልበት እንደሚጠበቅባቸው የማሰልጠኛው ምክትል አዛዥ ሌተናል ኮሎኔል ገነኖ ቶላ ገልጸዋል። ዘገባው የተስፋ ያደርጋል ነው። የአዲስ አበባ አትሌቲክስ ፌዴሬሽን አዘጋጅነት በተካሄደው በ29ኛው የአዲስ አበባ ፔፕሲ የ30 ኪሎ ሜትር የጎዳና ላይ ሩጫ ውድድር የመቻል አትሌቲክስ ቡድን በሁለቱም ጾታ የበላይነትን በመጨበጥ አጠናቀቀ። መነሻና መድረሻውን ሰሚት መሃ ለስላሳ ፋብሪካ ያደረገው የጎዳና ላይ ውድድር የመቻሉ አስር አለቃ አበባው ደሳለኝ የወርቅ ሜዳሊያ ተሸላሚም ሆኗል። በአጠቃላይ ድምር ውጤትም የመቻል አትሌቲክስ ቡድን በወንዶችም በሴቶችም የዋንጫ አሸናፊ ሆኗል። የመቻሉ ዋና አሰልጣኝ ሻምበል አዱኛ ቶላና ሻለቃ ባሻ ተስፋዬ ቦጋ ላይ የውድድሩ ኮከብ አሰልጣኝ በመባል ተሸልመዋል። ለሀገራችን አትሌቲክስ እድገት የመቻል ስፖርት ክለብ እያደረገ ያለውን ድጋፍ ከፍተኛ መሆኑን የአዲስ አበባ አትሌቲክስ ፌዴሬሽን ፕሬዚዳንት አትሌት መልካሙ ተገኝ ተናግረዋል። መቻል ከዚህ በፊት በማራቶን ውርጫ የነበረው ውጤታማነት እንደገና ለመመለስ በርካታ ስራዎች እየተሰሩ መሆናቸውንም የቡድኑ ዋና አሰልጣኝ ሻምበል አዱኛ ቶላ ጠቁመዋል። ዘገባው የቃል ኪዳን በላቸው ነው። ተመልካቾቻችን ዜና መከላከያ እስካሁኑን ይመስል ነበር። ከቀሪ የመከላከያ ሰራዊት የቴሌቪዥን ፕሮግራሞች ጋር ጥሩ ጊዜ ይሆንላችሁ ሰ